አሁነ ውሪስ ክቡር መስቀሉን ይዘው ጉድ የአማራ ህዝብ ወንድሜ ነው። በኢሬቻ ባህል ላይ የኦሮሞ ህዝብ ሆ ብሎ ወጣ። ማን ያምናል ይሄን? አስደንጋጭ በቢሾፍቱ ምን ተፈጠረ? ለነፍሴ ዋጋ እግሬ ነሽ። ሰላም ሰላም፣ ውድ በዩቲዩብ ተመልካቾች፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መቻለሁ ለምን እንደምታደርጉት የቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማተቦች እንደርስ ላይክ እና ሼር በማድረግ እንጀምሩ። ስለ በሉ ለእግዚአብሔር ስም ጠይቃለሁ። እንግዲህ ወቅተና አዳዲስ መረጃ ሀገራችን ኢትዮጵያ ሃይማኖታችንን በተመለከተ ዛሬ ወቅተና አዳዲስ መረጃዎችን ወደ እናንተ እናደርስ መተናል። የ ለእግዚአብሔር ስም እንጠይቃለን። ብዙ ነገሮችን በአዲስ አበባ እየጠፉ ያሉ ህጻናትን በተመለከተ ዛሬ

ዛሬ የሆን ነገር የተከደነባችሁ ሊመስል ይችላል። ይሁን ነገር አላሳለፍ ያላችሁ ሊመስል ይችላል። ነገር ግን በብርሃን ወጋገን እናንተ ናችሁ የመጀመሪያው የነፀብራቁ ተጠቃሚ ተጠቃሚና ጣም በጣም ልባቸው በቤተክርስቲያን በፍቅር በቅናት የሚንገበገቡ ወንድሞች ናቸውና እነሱ ተሳዳጅ ሆነው ብሩኪን ፍርድ ቤት ለማየት ተሽሎክልኮ የሚሄዱ ወንድሞች ናቸውና እግዚአብሔር አምላክ ረጅም እድሜን ከጤንነት ጋር ይስጥልን። ሶስቱ ወንድሞቻችን ያው ብዙ የላይቭ ሰው ስላልሆኑ ነው በየቪዲዮ ግን ታውቋቸዋላችሁና እናንተን እናመሰግናቸዋለን። ያው አለማመስገን አለ ማለት የሚያስመሰግን ስራ የለም ማለት አይደለም እና ስማችሁን ያልጠቀስን እህቶቹን አሚዲ ዛሬ እናንተን እርዳታ እፈልጋለሁ። ይህ መረጃ በስፋት እንዲታይ በማድረግ የበኩላቸውን እንድትወጡም አክብሮ ተጠይቃቸዋለሁ። ይህች የምትመለከቷት ህፃን ማሪያና ትባላለች። መስከረም 16 ቀን 2018 ከሰዓት በኋላ ከሁለት አካባቢ በድንገት ከቤቷ ወጥታ ከዚያን ጊዜ ጀምሮ ጠፍታለች። ከጠፋት ጀምሮ ዛሬን ጨምሮ ስምንት ሙሉ ቀናት ሆነዋል። እናቷም ከዚያ ጊዜ አንስቶ እያለቀሰች በየፖሊስ ጣቢያው፣ በየሆስፒታሉ እንዲሁም በተለያዩ አካባቢዎች ተንከራታ ብትፈልጋትም እስካሁን ድረስ ልጇን ማግኘት አልቻለች። ይችን ምስኪን እናት ከልጇ ጋር እንድትገናኝ ድርሻችን እንወጣ። ማሪያንም ፎቶ ትኩረት ተመልከቱት ይህ መረጃ በስፋት እንዲታይ በማድረግ የበኩላችሁ እንድትወጡን በአክብሮት ድጋሚ ይጠይቃሉ። ማርያናን ያገኛችሁ ወይም ስለሷ የሚያውቁ ሰዎች በአቅራቢያ ወዳለ ፖሊስ ጣቢያ እንድታደርሱ ወይም ከታች ባለው አድራሻ እንድትጠቁሙን በአክብሮት ተጠይቃቸዋል። ባላይ አስደንጋጭ ነገሮች መስማት የተለመደ ሆኗል። ነገር ግን ይህ የዛሬው በሚዲያችን በነዋሪዎች በኩል የተላከልን መረጃ ለሰሚውም ለነጋሪውም አስደንጋጭና ልብ ሰባሪ ነው። መንግስታዊ ጥንቁልና በአዲስ አበባ ጉዳይ ጉዳዩ ወደ አዲስ አበባ አራብሳ ሰፈር ይወስደናል። ነገሩ የሚፈጸመው እዚሁ ሰፈር ነው። ይህ በምስሉ ላይ የምትመለከቱት ቤት በኦሮሚያ ልዩ ኃይል የሚጠበቅ ሰፊ ግዛት የተያዘበት፣ የአካባቢው ነዋሪዎች እንደሚሉት የሴት ጠንቋይ ቤት ነው። ከሰሞኑ ብቻ በዚሁ አራብሳ አካባቢ 11 ልጆች ጠፍተው እስከ ዛሬዋ ዕለት ድረስ የገቡበት ፈጽሞ አልታወቀም። መቼስ ከሰሞኑ በዚህ በምስሉ ላይ ስለምትመለከቱት ስለዚህ ሕፃን ልጅ አብዱል ጀሊል አብዲ ያልሰማ አይደለም ህፃኑ፣ እናቱ ግቢ ውስጥ ታውሂዳ ስትመለስ ጠፍቶ ስትመለስ ጠፍቶባት ለረጅም ቀናት በሰፊው ፍለጋ ሲደረግ ቆይቷል። የህፃን ልጅ ተፈልጎ ይገኛል ተብሎ ሲጠበቅ፣ ነገር ግን አንድ አስደንጋጭ ነገር ተፈጠረ። አራብሳ አካባቢ ከሚገኘው ወንዝ ስር አንገቱ ተበስቶ የተወሰነ ደም ፈሶ፣ ጥቁር ሻረብ አንገቱ ተጠቅልሎ፣ አንገቱ ተቀሽቶ ወንዝ ዳር ተገኝቷል። የአካባቢው ነዋሪዎች እንደሚሉት ልጁ ተገብሮ ነው። ነዋሪዎ ችና እናት ይህንን በሰሙ ጊዜ ለቅሷቸው ገደብ አጣ። ሰፈሩ በሐዘን ተደብላለቀ። ህፃን አብዱል ጀሊል በአጭሩ ተቀጨ። ይህ ነገር ሲፈጠር ለመጀመሪያ ጊዜም አይደለም። አስራ አንድ ህጻናት በተመሳሳይ አራብ ሳላይ ጠፍተው ቀርተዋል። ማህበረሰቡ ተጠያቂ የሚያደርገው ደግሞ አንድ አካል አለ። ከቦታው በተላከልን ምስል መሰረት እዚህ የምትመለከቱት የአምልኮ ስፍራ የሚመስል ቦታ ላይ አንዲት በኦሮሚያ ልዩ ኃይል ሰዎች የምትጠበቅ የአካባቢው ነዋሪዎች ጠንቋይ ብለው የሚጠሯት ሴት አለች። የአካባቢው ሰዎች ወደዚህ ስፍራ መጠጋት ፈጽሞ ይፈራሉ። ምክንያቱም ብዙ ለመስማት የሚ የሚሰቀጥጡ ነገሮች የሚፈጸሙበት ስፍራ ነው። መረጃውን ያደረሰ ነዋሪም ህፃኖቹ ለግብር በሚል በዚህ ሴትዮ እንደሚቀጥፉና እሷን መንካት እንደማይቻል ይናገራል። ትልልቅ ባለስልጣናት ሳይቀሩ እዚህ ሴትዮ ጋር እንደሚሄዱ የተናገሩት ነዋሪዎቹም ዙሪያውን ቤቷ በልዩ ኃይልም እንደሚጠብቅ አያይዘውም ተናግረዋል። አዲስ አበባ ውስጥ በኦሮሚያ ልዩ ኃይል ጥበቃ ስለሚደረግላት ጠንቋይ ሴትዮ ሰምታችኋል? ከሰሞኑ አዲስ አበባ ውስጥ ብዛት ያላቸው ሕፃናት ይጠፋሉ አይገኙም። ልብ ብላችሁ አስተውላችኋል። የሙሉ አዲስ አበባ ንቶና ቦሌ አራብሳ ላይ ብቻ ልንሰጣችሁ ከሰሞኑ ይህንን ወጣት ህጻን ልጅ ተመልክታችኋል ብዬ አስባለሁ ይህ ህጻን ልጅ ብዙ ቲክቶከሮች መጥፋቱን ሲናገሩለት የነበረ ህጻን ልጅ ነው። ሰሞኑን ሞቶ ተገኝቷል አራብሳ ወንዝ ዳር ተጥሎ ጥቁር ሻርፕ አንገቱ ለብሶ በግራ አንገቱ በኩል ተበሶ የተወሰነ ደም አጠገቡ ተገኝቶ አንገቱ ተቀጭቶ እንደሞተ ተረጋግቷል። እዛው ቦሌ አራብሳ ላይ አስራ አንድ ህፃናቶች ጠፍተዋል። የአንዳቸውም ሬሳ አልተገኘም ከዚህ ህፃን ውጭ። የአንዳቸው እዛው ቦሌ አራብሳ ላይ ደግሞ የምትመለከቱት ቤት ውስጥ የምትኖረው በኦሮሚያ ልዩ ኃይል ጥበቃ የሚደረግላት ጠንቋይ ነች። ቤቷ ዙሪያውን ጭምር። የምትመለከቱት ግዛት የሚያክል ሰፈር የሚያክል ቦታ ወስዳም የምትኖረው አራብሳ መሀል። ይኸው ከአራብሳ ኮንዶሚኒየም ዎች መሀል የምትኖረው ልብ ብላችሁ ተመልከቱት ቦታው አስራ አንድ ህፃን ልጆች ለግብር እየተባለ አንገታቸው ተቆልመሞ ሲሞት ወደዚች ቤት መጠጋት የሚችል አንድም ሰው የለም፣ አንድም ሰው። የአካባቢው ማህበረሰብ ይፈራል፣ ወደዚህ ቤት መጠጋት አይችል። ይህንን በዋነኝነት እያስተባበረ ያለው ፋሲልቴት እያደረገ ያለው ቦታውን ሁኔታውን እያመቻቸ ያለው እራሱ የአብይ አህመድ መንግስት ነው። የመንግስት ተባባሪነት ለእንደዚህ አይነት ባዕድ አምልኮ የህብረተሰቡ ደግሞ ጥቂት አላዋቂነት ሲጨመርበት ደግሞ ህፃናትን ለጉዳት ይዳርጋል። ሰሞኑንም የኢሬቻ በዓልና ሌሎች ሃይማኖታዊ ባህሎችን ተመርኩዞ ሌሎች ህፃናትም ከዚህ አካባቢ ጠፍተው ሊሰወሩ እንደሚችል ግልጽ ነው። በመሆኑም የአካባቢው ማህበረሰብ ራሱን እንዲጠብቅ ከቻለ የአካባቢው ህብረተሰቡም ሆነ የአዲስ አበባ ህዝብ ይሄንን ሲስተም መቃወም መቻል አለበት። ህፃናትን የሚያክሉ የነገ ሀገር ተረካቢዎች እንዲሁ እንደ ቀልድ በሰይጣናዊ አምልኮ አንገታቸው እየታረደ እንዴት እስከ መቻል ቃል እንደው ለነዳጅ መጨመር ሰልፍ ባይወጣ ለህፃናት ሞት እንዴት ሰልፍ አይወጣ? አቡነ ሳውሪዎስ ክቡር መስቀሉን ይዘው ኢሬቻ በሚከበርበት ቦታ ላይ መገኘታቸው ትክክል ነው ብለ ያስባሉ? እስኪ ሀሳባችሁን በኮሜንት አስቀምጡልኝ። ኦሮሞዎች ኦሮሞዎች ሰውን እንወዳለን እኛ ኦሮሞዎች አማራን እንወዳለን፣ ደቡብን እንወዳለን፣ ሶማሌን እንወዳለን። በመጨረሻም የኦሮሚያ ክልል ወጣቶች ታሪክ ሰሩ። እንደሚታወቀው ዛሬ የኢሬቻ ዋዜማ መሆኑን ተከትሎ በአዲስ አበባና ዙሪያዎች እንዲሁም ከተለያዩ ኦሮሚያ ክልሎች ወደ አዲስ አበባ የገቡት በመቶ ሺዎች የሚቆጠረው ህዝብ በአንድ ላይ በዓሉ ለማክበር እየተሰባሰበ ሲሆን በዚያም እነዚህ ወጣቶች ያስተላለፉት መልእክት ህዝቡን በንባራጅቷል። በዙሪያም ዝርዝር መረጃዎች እንሰጣችኋለሁ።

እንወዳለንእወማሌ ማእንወዳለንወንምክንያቱም ምክንያቱምእኛእ ያደግ ነው ደግነው በፍቅር ነው ነነው በአዛር ሁለት በርካቶችን በንባራጨው የኦሮሚያ ክልል ወጣቶች ድምፅ ነው። ወጣቶቹም የተለያዩ የሀገራችን ክልል ከተሞች የሚወክሉ ሰንደቅ ዓላማዎችን በእጃቸው በመያዝ እንዲህ የሚል መልዕክታቸውን አሰምተዋል። እኛ ኦሮሞዎች ኢትዮጵያዊነታችንን አንጠላም። አማራ፣ ትግሬ፣ ደቡብ፣ ሶማሌ ጉ ሲዳማ፣ አፋር፣ ሀረር ሁሉም ህዝባችን ነው። እኛ የኦሮሞ ወጣቶች ሰላም እንፈልጋለን። በሀገራችን ውስጥ የሚገኘው የትኛውም አለመግባባት በንግግርና በውይይት እንዲቋጭም ባለስልጣናቱን እንጠይቃለን። የሀገር አባጋዶች እንዲሁም አደስንቂዎች፣ የሃይማኖት መሪዎች፣ ታላላቆችና ታናናሾች፣ እንዲሁም ባለስልጣናቶች ተነሱ፣ ለቀርታም እጃችሁን ዘርጉ። አንተም ተው፣ አንቺም ተይ ማለት ዘረኝነትን በልቡ ለነገሰበት ህዝብ በትትና ተሸንፎ ኢትዮጵያዊነትን ብቻ እንዲያቀነቅን አድርጉት። እኛ ከተባበርን ከተጋገዝን ከተጋገዘን ሁሌም ድል እናደርጋለን ሲሉ ድምጻቸውን አሰምቷል። ይህንን እየተናገሩ በነበርበት ወቅት ህዝቡ እምባ እያቀረረ ያዳመጣቸው ሲሆን በአሁኑ ሰዓትም የእነዚህ የኦሮሚያ ክልል ወጣቶች እያጋሩ ወቅት የቪዲዮ ቪዲዮ የተለያዩ ሶሻል ሚዲያዎችን ትኩረት ለመሳብ ችሏል። እንዴት ያለ ድንቅ ቪዲዮን እንደተመለከታችሁ ነው። አቡነ ሄኖክ እንግዲህ ይሄ ሃይማኖታዊ በዓል ነው ዋቄ ፈታ የሚባል እምነት ተከታዮች በዓል ነው ብለው አውግዘውት ነበር የኢሬቻ በዓልን ኦርቶዶክሳውያን ባለማተቦች እንዳይሄዱ። ነገር ግን የመንጋው መሪው የሆኑት አቡነ ሳይሮስ እዛ ቦታ ላይ በመገኘታቸው ብዙ ብዙ ብዙ ነገሮችን እየተባሉ ይገኛል። በዚህ ሰዓት እንግዲህ ቆቤ የደፉ እንደዚሁም ደግሞ የኦሮሚያን ባንዲራ ያደረገ ደግሞ ልብስ ያደረጉ ደግሞ ሌላም ጳጳስ ተመልክተን ነበር። በጣም ያሳዝናል። ኦርቶዶክሳውያን ባለማተቦች በዚህ ጊዜ ይህን ማየት ያማል። ቅድስት ቤተክርስቲያናችን አዋርብ ላይ ነች፣ ሁሌም እንደምናገረው መከራ፣ ስቃይ፣ ችግር በበዛበት ጊዜ ላይ ያለችው ነገር ግን አባቶቻችን የመንጋው መሪ ሆነው ይሄንን እውነት ለምን መግለጽ ፈሩ እና አቡነ ሄኖክ የገለጹትን እውነት ለምንና አቡነ ሳዊሮስ ይደብቁታል። አባቶቻችን በዝቋላ ገዳም ሲገደሉ ዝም ያሉ አባቶች ዛሬ እንዴት በኢሬቻ በዓል ላይ ይገኛሉ የሚለው ብዙ ቁጭቶችን እየፈጠረ ይገኛል። በዚህ ሰዓት እንግዲህ የበግ ለምድን ለብሰው ብዙ ነገር እየሰሩ ያሉትን ሰዎች እየተመለከትን ተኩላ የሆኑ ሰዎችን በዚህ ሰዓት እየተመለከት እንገኛለን። አዲስ አበባ ላይ የሚጠፉ ሕጻናት እንግዲህ በርክተዋል፣ በስተዋል ከቁጥርም አልፏል። ኦርቶዶክስያን ባለሙያተቦች ይሄ የሚሆነው ደግሞ በብዛት ደግሞ ቦሌ አራብሳ የሚገኙ አካባቢ ላይ ነው። እንግዲህ ከሶስት ቀን በፊት እንደተመለከታችሁት አንድ ልጅ ወንዝ ዳር ሞቶ እንደተገኘ ሰምታችኋል። አሁን ደግሞ ሁለት ነው ሶስት ነው የሚሆኑ ህጻናት ደግሞ እዛ አካባቢ ላይ እንደጠፉ ያለው መረጃ በልክታል። ቪዲዮን ተመልክታችሁታል። እንግዲህ የምትጠበቅ ሴትዮ ምን እንዳለች ተመልክታችሁታል። ቤቷንም ተመልክታችሁታል ብዬ አስባለሁ። እንግዲህ ሞቶሎሚ ድረስ ሄደው ጣዖትን የሰባበሩት አቡነ ተክለ ሃይማኖት አሁንም ለኛ ይድረሱልን ይድረሱልን። ጊዜው ከፍቷል። የማይታመን ጊዜ ደርሷል። እግዚአብሔር አምላክ ደጉን ጊዜ አምጣለን። ያን ፍቅር መተሳሰብ ያለበትን ጊዜ አምጣለን እግዚአብሔር አምላክ ወንድም ወንድሙ ላይ ጨክኗል። ህፃናት በግፍ እንደ ፋሲካና እንደገና በክት ሲታረዱ እየተመለከትን እንገኛለን። እናቶች እያለቀሱ ነው። በዚህ ሰዓት እግዚአብሔር አምላክ አለ ይበልን ይስማን። የሃይማኖት አባቶች ቅዱስ ቤተክርስቲያን ብሔርን፣ ነገድን፣ ጎሳን አትመራም ነበረ። ስለዚህ ማሰብከው ነበር ስለ አንዱ ክርስቶስ ነበር የምሰብከው። ነገር ግን አሁን ስለ ብሔር እየሰበኩ ይገኛሉ። በዚህ ሰዓት አቡነ ሳይሮስ መስቀላቸውን ይዘው እዛ ሲገኙ ተመልክተናል። ሌላ የጳጳስ ቆብ የለበሱም ሰዎች ተመልክተናል፣ መስቀሉን ይዘው የተገኙ ያሳፈራል። እውነት ኦርቶዶክስያን ያን ባለማዕተቦች፣ ባልተጠራችሁበት ድግስ መሄድ ከባድ ነው። ቤተክርስቲያናችን ሰፊ ነች ትበቃላለች። ነገር ግን ቅድስት ቤተክርስቲያን የድንግል ማርያም ስላድኖ ሲቀደድ አባቶች የሉ መነኮሳት አባቶች በግፍ ሲገደሉ የሉ። ቤተክርስቲያን በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ እንደ ችቦስነት አንድ መስመር ወረቀት እራሱ የሚሰጥ አካል የለም። ነገር ግን በጥቅማቸው ስመጡባቸው አባቶችን በእንደዚህ ልክ መናገር አግባብ እንዳልሆነ አውቃለሁ። ነገር ግን ዝምታው እስከመች ድረስ ነው? እነሱ አሁን እየተጨነቁ ያሉት ስለሚነዱት ቤትና ስለሚበሉት ቁርጦ ሆኗል። ኦርቶዶክስያን ባለማተብ ይሄ እውነት ነው፣ ልንቀበለው ይገባል። አባቶች ልጆቻቸውን ከረሱ ቆይተዋል። የሆነ ነገር በተፈጠረ ቁጥር ድሮ መግለጫ የሚሰጡ አባቶች አሁን መሻሽ ጀምረዋል ፊታቸውን አዙረው። አባቶች ምንድን ነው የሚያስፈራችሁ? እናንተኮ እናንተ ኮ ሞታችኋል እኮ ሰትሞነኩስ እኮ ነው የሞታችሁት? የምጠብቁት የሚያጓጓቹ ህይወት እኮ የለም። የየትኛው ስጋ ህይወታችሁ ነው የምትጓጉት? ለነፍሳችሁ ነው የምንኖርታ። አባቶቻችን ለምን በጎቻችሁን በትክክል አመሩም? አባቶቻችን ዛሬም እኛ ጥያቄ ይሄ ነው። ኦርቶዶክሳያን ባለማተቦች እንደቅጠል እየረገፉ ለምን አትናገሩ? እማ አምላክ ወላዲታ አምላክ፣ የንጹሃን ቁርባን፣ የአቤል የዋህት፣ የኢዮብ ትግስት፣ የኤልያስ መና፣ የሙሴ ደመና፣ ማር ሲሏት የምድር ያም ሲሏት የሰማይ እናት ሲሏት ድንግል ድንግል ሲሏት እናት የሆነች እርተ ልቦና የሆነች እናታችን ስላርኖ ሲቀደድ አባቶች ለምን ዝምታ መረጣችሁ? ልጆቿ አበዛል ልኮተው ሲናገሩ እነሱ እንደወንጀለኛ ጀለኛ ሲቆጠሩ ለምን ዝም አላችሁ? ዛሬ ግን ያሳዝናል። የኢሬቻ አባልን በመስቀል ሲባርኩ እየተመለከትን ነው። እኛ እንደነዚህ አይነት አባት የለን። አረተው አባቶቻችን አረተው። እግዚአብሔር አምላክ እንደ ሰማዕቱ ቅዱስ ጊዮርጊስ እንደ ሰማዕቱ እስጢፋኖስ በሃይማኖታችን የጸናን ያደርጋል። እውነት ኦርቶዶክሲያን ባለማህተቦች እንደዚህ ተስፋ የሚያስቆረጥ ጊዜ የለም። በውስጥም በውጭ ሚች ቅድስት ቤተክርስቲያን እየተጨነቀች ነው የምትገኘው። ነገር ግን እግዚአብሔር አምላክ ደጉን ጊዜ ያመጣል። ከትናንት በስቲያ አማራ ክልል ውስጥ ብዙ ሙስሊሞች እንደተገደሉ ያለው መረጃ ያመለክታል። ቦታውን ሄኖ ልላችሁ አልችልም ብቻ ተገሏል። ሙስሊሞች ከዳር እስከ ዳር ነው ሰልፍ የወጡት። ኦርቶዶክስያን ባለማታቦች እኛ ግን የዝቋላ አባቶች ሲገደሉ ራሱ የወለቀን የቲክቶክ ትሬንደን ያደርግ ነው ረስተናቸዋል። ከዛ በኋላ በየአመቱ ዝቋላ ላይ ይገደላሉ። እስካሁን ሶስተኛ ጊዜያውን ዝቋላ ገዳም ላይ ሲገደሉ እኛውንም የምርዱን ፍርድ አይደለም የምንጠብቀው የምድሩን ፍርድ አይደለም እግዚአብሔር አምላክ የሰማይ አባታችንን ፍርድ ነው የምንጠብቀው። እግዚአብሔር አምላክ ደግሞ ጊዜ አምጣለን። ዛሬም የንጹሐን ደም ዛሬም ያቤል ደም ይጠራል። እግዚአብሔር አምላክ ደግሞ ይሰማናል። አብዝተንን ጸልይ የመከራዊ ፈተና ወጀው የበዛበት ጊዜ ነው። አብዝተን እንጸልይ ነው ለማለት የምፈልገው ኦርቶዶክስ ያነ ባለማተቦች ሐሳብ፣ አስተያየታችሁን ኮመንት ላይ አስቀምጡልን ስለምታደርጉልንም ሰብስክራይብ እያረጋችሁ ስለምታበረታቱንም እናመሰግናለን። በቀጣይም ወቅቴና አዳዲስ መረጃ እስክናደርሳችሁ ድረስ እንደዚሁም ቁም ነገር ያስጨብጣሉ የሚልናቸው ቪዲዮች ወደናንተ ይዘን እስክንቀርብ ድረስ እስከዛው ድረስ ሰላም ቆዩልን።